ሰላም እንዴት ናችሁ? የቅድሚያ ለጤናው ቤተሰቦች ዶክተር ዮናታን ከተማ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ የቻናሌ ቤተሰብ ይሁኑ። እንዲሁም የተመቻችሁን ቪዲዮ ላይክና ሼር በማድረግ ድጋፋችሁን ስለምትገልጹልኝ አመሰግናለሁ። የሆድ ድርቀት አብዛኛውን ጊዜ በትናንሽም ሆነ በትላልቅ ህጻናት ላይ የሚከሰትና ከህጻናቱን ባለፈ ወላጆችን በጣም የሚያሳስብና የሚያስጨንቅ የጤና እክል ነው። ህፃናት ላይ የሚከሰት የሆድ ድርቀት አብዛኛውን ጊዜ በቀላሉ በራሱ ከሚስተካከል እንዲሁም አልፎ አልፎ ለሕክምና አዳጋች የሚሆን ሁኔታን በመፍጠር ህፃናት ላይ አካላዊም ሆነ የስነ ልቦናዊ ችግርን ማለትም የህፃናትን የለተለት እንቅስቃሴ የትምህርት የመማር ሂደትን እንዲሁም የማህበራዊ ህይወታቸው ላይ በቀጥታም ሆነ በተዘዋዋሪ ተጽዕኖን ያሳድርባቸዋል። ህፃናት እንደየዕድሜያቸው የተለያየ የካካ ጊዜ እንዲሁም ካካ የሚሉበት የቀን ልዩነት የተለያየ ስለሆነ ካካ የሚያደርጉበት ቀናቶች ስለረዘመ ብቻ እነዚህ ህፃናት በትክክል የሆድ ድርቀት አለባቸው ማለት አይደለም። በአጠቃላይ በህፃናት ላይ የሚከሰት የሆድ ድርቀት በዋነኝነት መንስኤዎቹ በሁለት ይከፈላሉ። እነሱም አንደኛው ከአመጋገባቸው፣ ከሚውሉበት አካባቢ እንዲሁም የዕለት ተዕለት ኑሯቸው ጋር በተያያዘ የሚከሰት የሆድ ድርቀት ሲሆን፣ ሁለተኛው ደግሞ ከአንጀት የአፈጣጠር ችግር፣ ከሆርሞን እና የሰውነት ንጥረ ነገር መዛባት፣ ከሚወስዱት መድኃኒቶች ወይም ከነርቭ ችግር ጋር በተያያዘ የሚከሰት የሆድ ድርቀት ነው ማለት ነው። የመጀመሪያውን መንስኤ በምናይበት ጊዜ ማለትም ከአመጋገብ ከሚውሉበት አካባቢ እንዲሁም የዕለት ተዕለት ኑሮ ጋር በተያያዘ የሚከሰተው የሆድ ድርቀት ከ90% በላይ ሕፃናት ላይ የሚስተዋለው ሲሆን አብዛኛውን ጊዜ ይህ ሁኔታ የሚከሰተው ሕፃናት የናጡት ወተት ሲያቆሙ ወይም ሲቀንሱ እና የጣሳ ወተት ሲጀምሩ፣ ከስድስት ወር በኋላ ተጨማሪ ምግቦችን ሲጀምሩ፣ ትምህርት መማር ሲጀምሩ እና የአካባቢ ሁኔታ አዲስ ሲሆንባቸው የላም ወተት መጠቀም ሲጀምሩ በቀን ውሏቸው በቂ የሆነ ፈሳሽ አለመውሰድና የፊን የፊንጢጣ ስንጥቃት ሲያጋጥማቸው ይህ ሁኔታ ይከሰታል ማለት ነው። ታዲያ እነዚህ ከጠቀስኳቸው ሁኔታዎች ጋር በተያያዘ የሆድ ድርቀቱ የሰገራን መድረቅ በማስከተል ካካ ሲያደርጉ ፊንጢጣ ላይ የህመም ስሜትን እንዲሁም ከከፋ የፊንጢጣ ስንጥቃትን ያስከትልባቸዋል። ከዚያም ካካ ማድረግ እየፈለጉ ህመሙን ፍራቻ ካካ ላለማድረግ ሲታገሉ ይስተዋላል። ይህ ሁኔታ ደግሞ የታችኛው የትልቁ የአንጀት ክፍል ውስጥ ያለ አግባብ ካካ እንዲከማችና ይህ ካካ በጊዜ ካልተወገደ ለበለጠ የካካ መድረቅ ያጋልጣቸዋል ማለት ነው። በአጠቃላይ ህፃናት ላይ የሚከሰት የሆድ ድርቀት ምክንያቱ ይህ ችግር ነው ለማለት ህፃኑ ከመወለዱ ጀምሮ አሁን እስካለበት እድሜ የህፃኑን ታሪክ ማጥናትና የአካላዊ ምርመራ ወይም እንደ አስፈላጊነቱ ተጨማሪ የላብራቶሪና የራጅ ምርመራ ማድረግ ያስፈልጋል። በእነዚህ ምርመራዎች የሆድ ድርቀቱ መንስኤ ከአንጀት አፈጣጠር ችግር፣ ከሆርሞን እና የሰውነት ንጥረ ነገር መዛባት ከሚወስዱት መድኃኒት ወይም ከነርቭ ችግር ጋር የተያያዘ መሆን አለመሆኑን ማረጋገጥ ያስፈልጋል ማለት ነው። በህክምናው አንድ ህፃን ከአመጋገቡ፣ ከሚውልበት አካባቢ እንዲሁም የዕለት ተዕለት ኑሮ ጋር በተያያዘ የተከሰተ የሆድ ድርቀት አለበት ለማለት የተለያዩ መስፈርቶች ይቀመጣሉ እነሱም አንደኛ፣ በሳምንት ውስጥ ሁለትና ከዛ በታች ካካ የሚያደርግ ከሆነ ሁለተኛ፣ ካካ በሚያደርግ ሰዓት የመጨነቅና የህመም ስሜት ካለው ሶስተኛ፣ ካካው የደረቀ እና ውፍረቱ ከወትሮ በተለየ ተለቅ ያለ ከሆነ አራተኛ፣ ፖፖ ላይ ካካ ማድረግ ለምዶ ቢያንስ በሳምንት አንድ ቀን እላዩ ላይ ካካ የሚያደርግ ከሆነ አምስተኛ፣ በፊንጢጣ ወይም በራጅ ምርመራ ላይ የታችኛው የአንጀት ክፍሉ ላይ የካካ መከማቸት ከታየ እና ህመሙን ፍራቻ ካካ እያለበት ካካን ያለ አግባብ በመያዝ ላለማውጣት መታገል ሲታይበት ነው ማለት ነው። ታዲያ በትክክል አንድ ህፃን የሆድ ድርቀት አለበት ለማለት እነዚህ ከጠቀስኳቸው ስድስት ምልክቶች መካከል ቢያንስ ሁለትና ከዛ በላይ የሆኑ ምልክቶች ለአንድ ወርና ከዛ በላይ ሊኖሩት ይገባል ማለት ነው። ነገር ግን አንድ ህፃን ላይ የሆድ ድርቀት ተከስቶ በተጨማሪ እነዚህ ምልክቶች ከተስተዋሉ ማለትም ህፃኑ ከተወለደ በኋላ የመጀመሪያ ካካ ያለው ከሁለት ቀን በኋላ ከሆነ በተያያዘ ከእድገታቸው ጋር የሰውነት ክብደት የማይጨምር ከሆነ ድርቀቱ የተከሰተው ህፃኑ ከተወለደበት የመጀመሪያ አንድ ወር ጀምሮ ከሆነ ተያይዞ ቢጫ ወይም አረንጓዴ ቀላቀለ ማስመለስ ካለ እንዲሁም የተጋነነ የሆድ መነፋትና ትኩሳት ካለ እና በአካላዊ ምርመራ ሲታይ የፊንጢጣ አፈጣጠር ችግር ወይም የጀርባ አከርካሪ ነርቭ ችግር ካለ ከወትሮ ለየት ያለ ተጨማሪ ምርመራና ክትትል ለህፃኑ ማድረግ ያስፈልጋል ማለት ነው። ህክምናውን በምናይበት ጊዜ የህፃናት የሆድ ድርቀት እንደየምክንያቱ እና እንደየሆድ ድርቀቱ ጥንካሬ እንዲሁም ምልክቱ እንደቆየበት የጊዜ ርዝመት የተለያዩ ህክምናዎች ይደረጋሉ። በሚደረጉት የተለያዩ ምርመራዎች የሆድ ድርቀቱ መንስኤ ከአንጀት አፈጣጠር ችግር፣ ከሆርሞንና የሰውነት ንጥረ ነገር መዛባት፣ ከሚወሰዱ መድኃኒቶች ወይም ከነርቭ ችግር ጋር በተያያዘ የተከሰተ ከሆነ እንደተገኘው መንስኤ ትክክለኛ የሆነ ህክምና ይሰጣል። ማለትም በመድኃኒት የታችኛው የአንጀት ክፍል እጥበት ወይም ደግሞ እንደ አስፈላጊነቱ በቀዶ ህክምና ይታከማል ማለት ነው። ነገር ግን የሆዱ ድርቀት መንስኤ በምርመራ ሲታይ እነዚህ የጠቀስኳቸው ችግሮች እንዳልሆኑ ከተረጋገጠ የሚሰጠው ህክምና እንደየሆድ ድርቀቱ ጥንካሬ ይለያያል። ቀለል ያለ አይነት ከሆነ አመጋገብን በማስተካከልና ከወትሮ ተጨማሪ ፈሳሽ ነገርን በብዛት እንዲወስዱ በማድረግ እንዲሁም እድሜያቸው ከሁለት ዓመት በላይ ከሆነ ፖፖ ላይ ካካ እንዲያደርጉ በማስተማርና በማበረታታት እንዲታከም ይደረጋል ማለት ነው። ታዲያ እነዚህ በጠቀስኳቸው መንገዶች የሆድ ድርቀቱ ለውጥ የማይኖረው ከሆነ እና በምርመራ ሲታይ የሆድ ድርቀቱ ጠንከር ያለ ከሆነ ደግሞ ከላይ ከጠቀስኳቸው በተጨማሪ ሁለት አይነት ሕክምና ይሰጣል ማለት ነው። እነሱም አንደኛው የሰገራ ማለስለሻ መድኃኒትን በመስጠት፣ ሁለተኛው ደግሞ በፊንጢጣ በኩል ሞቅ ያለ ንጹህ ፈሳሽ ውሃ በማስገባት የደረቀውን ካካ አለስልሶና አጥቦ እንዲወጣ በማድረግ ይታከማል ማለት ነው። ከዛም እንዳስፈላጊነቱ የሰገራ ማለስለሻ መድኃኒቱን በማስቀጠል የሆድ ድርቀቱ እስከሚስተካከልና እስከሚድን ድረስ ቢያንስ ለስድስት ወር ክትትል እየተደረገ መታከም ያስፈልገዋል ማለት ነው። ይህ ቪዲዮ ይጠቅማል ብለው ካሰቡ ለወዳጅ ዘመዶ ያጋሩ። በተጨማሪም ስለ እርሶም ሆነ ስለ ልጆ የጤና ጉዳይ ጥያቄ ካሎት በአስተያየት መስጫው ላይ ማቅረብ ይችላሉ።